ጤና ይስጥልኝ ክቡራን አድማጮች፣ በዚህ መረጃ ሰዓት የአሜሪካው ኮማንደር በኢትዮጵያ ላይ ትልቅ መግለጫን ሰጡ። አዛዡ ኢትዮጵያ የቀይ ባህር መስመር ይገባታል ሲሉም ተናግሯል። አሜሪካ አሁን የኢትዮጵያን ቀይ ባህር መዳረሻ እየደገፈች ነው፣ በምን ምክንያት ነው ዝርዝራለን። የዮርዳኖስ የውጭ ጉዳይ ሚኒስትር እስራኤል ሶሪያን ከማተራመስ እንድትቆጠብ አስጠነቀ። የውጭ ጉዳይ ሚኒስትሩ ለእስራኤል ጠንካራ መግለጫን ለምን አውጣ? ማስጠንቀቂያ ውስጥ ምንድን ነው የምሰሙት ይሆናል አብሎት የሚጠብቀውን ጓደኛውን በመግደል ከሚሰራበት ባንክ ከሁለት ሚሊዮን ብር በላይ የዘረፈው ወንጀለኛ በእድሜ ጽኑ ስራት ተቀጣ። የአዲስ አበባ ፖሊስ የጥበቃ አገልግሎት የሚሰጡ ተቋማት የሚቀጥሯቸውን ሰራተኞች ጥንቃቄ እንዲያደርጉ ለብረተሰቡ መልእክትንም ማስተላልፈዋል። የምሰሙት ይሆናል። ኤፍቢአይ በህገወጥ ትእዛዞች ቪዲዮ ላይ ዲሞክራቶች ህግ ሊጠይቅ ነው። ትራምፕ የኤፍቢአይ ምርመራ ወቅት የኮንግረስ አባላት ካዲዎች ሲሉ ጠርቷቸዋል። በቆይታችሁ ታደምጣላችሁ። ለዚህ ቻናል አዲስ ሲሆናችሁ ቪዲዮውን ሰብስክራይብ፣ ላይክ ታደርጉ ዘንድ እየጋበዝን ሀሳብና አስተያየቶን ኮሜንት ሴክሽን ላይ ያስፍሩ። ወደ ዝርዝሩ እናልፋለን። አብረን እንከታተለው። ክቡራን አድማጮች፣ በቅድሚያም ኢትዮጵያ በቀይ ባህር በኩል ብትወጣ የበለጠ ለቀጠናው ሰላም ትሰራለች ሲሉ የአሜሪካ የአፍሪካ እዝ አዛዥ ጄኔራል ዳግቪን አርኤም አንደርሰን ገለጹ። አዛዡ ኢትዮጵያ በሰላማዊ መንገድ የባህር በር ለማግኘት የምታደርገውን ጥረት እንደሚደግፉም ገልጿል። በአሜሪካ የአፍሪካ እዝ አዛዥ ጄኔራል ዳግቪን አርኤም አንደርሰን የተመራ ልዑክ ከፌዴራል ጦር ኃይሎች ጠቅላይ ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ጋር ትናንት ባረጉት ውይይት በአፍሪካ ቀንድ ሰላምና መረጋጋትን ለመፍጠር የቀጠናው ሀገራት በትብብር መስራት እንዳለባቸው ተመላክቷል። በውይይቱ ላይ ፊልድ ማርሻል ብርሃኑ ጁላ እንደገለጹት ኢትዮጵያ ከአሜሪካ ጋር ያላትን ወታደራዊ ግንኙነት ተጠናክሮ የሚቀጥል ነው ብሏል። ሁለቱ ሀገራት ወታደራዊን ጨምሮ በተለያዩ መስኮች ለበርካታ ዓመታት በትብብር እየሰሩ መምጣታቸውን ያነሱት ፊልድ ማርሻል ብርሃኑ ጁላ ኢትዮጵያ ሽብርተኝነትን በመዋጋት ከፍተኛው ሚና እየተጫወተች ትገኛለችም ብለዋል። ኢትዮጵያ አልሸባብን ለማዳከም የሽብር ሴራውን ለማክሸፍ የምትወስደውን የኃይል እርምጃ አጠናክራ እንደምትቀጥል ገልጸው የባህር በር ፍላጎቷም ለሰላማዊና ኢኮኖሚዋን ለመገንባት መሆኑን ፊልድ ማርሻል ብርሃኑ ጁላ ገልጿል። ኢትዮጵያ በቀጠናው ጸጥታን ለማስፈን እየተጫወተች ያለችው ሚና ያደነቁት የአሜሪካ የአፍሪካ ዕዝ አዛዥ ጀነራል ዳግቪን አር ኤም አንደርሰን ሽብርተኝነትን በጋራ የመዋጋት ስራችን አጠናክረን እንቀጥላለን ብሏል። ኢትዮጵያ በሰላማዊ መንገድ የባህር በር ለማግኘት የምታደርገውን ጥረት እንደሚደግፉ የገለጹት የአሜሪካ የአፍሪካ ዕዝ አዛዡ ኢትዮጵያ በቀይ ባህር ላይ ብትወጣ የበለጠ ለቀጠናው ሰላም ትሰራለች ብለው እንደሚያምኑም ገልጸዋል። በኢትዮጵያ በኩል ያሉ ፍላጎቶችና በቀጠናው ሰላምን ለማረጋገጥ ስለያዘቻቸው ቅዶች ከዋሽንግተን ዲሲ ባለሥልጣናት ጋር እንደሚነጋገሩም ጠቁሟል። በዕለቱ የአፍሪካ ቀንድ የሰላም ሁኔታ በሚል ርዕስ በኮሎኔል መስፍን አውላቸው ጥናታዊ ጽሑፍ ቀርበው ውይይትም ተካሂዷል። ከውይይቱ በተጨማሪም ሁለቱ ሀገራት ስጦታ መለዋ ወጣቸውን የመከላከያ ኦንላይን ሚዲያ ለኤኤምኤን የላከው መረጃም ያመላክታል። የዮርዳኖስ የውጭ ጉዳይ ሚኒስትር አይማን ሳፍዲ ማክሰኞ ዕለት እስራኤል ዓለም አቀፍ ሕግን በመጣስና በሶሪያ ጣልቃ መግባቷ ማውገዙን አናዶሉ ዘግቧል። ሳፍዲ በበርሊን የውጭ ጉዳይ ፖሊሲ መድረክ ላይ ባደረጉት ንግግር የሶሪያ አዲሱ መንግስት መልሶ ለመገንባት ቢፈልግም የአካባቢውን መረጋጋት አደጋ ላይ የሚጥሉ አጥፊ የእስራኤል ድርጊቶች ፈተና መሆናቸውን ተናግሯል። የሶሪያ መንግስት ሰላምን ይፈልጋል፣ እናም በመገንባት ደህንነትንና ለሕዝቧ የወደፊት ዕጣ ፈንታ ላይ ማተኩር እንደሚፈልግም ተናግሯል። በምትኩ እስራኤል ተጨማሪ የሶሪያን ግዛት ይዛለች፣ በውስጥ ጉዳዮች ውስጥ ግጭት ቀስቃሽ በሆነ መንገድ ጣልቃ ትገባለች ሲሉም ሳፋዲ ተናግረዋል። የውጭ ጉዳይ ሚኒስትሩ 1.3 ሚሊዮን ሶሪያን ወደ ዮርዳኖስ እና ብዙ ቁጥር ያላቸው ወደ ጀርመን መሰደዳቸውን ጠቅሰው እንዲህ አይነቱ አለመረጋጋት መላውን ክልልና አውሮፓን እንደሚጎዳም አስጠንቋል። የዮርዳኖስ መንግስት ከእስራኤል ጋር መደበኛ የሰላም ስምነት ያለውም ሲሆን በደህንነትና በውሃ ስምነቶች ላይም ይተባበራል በኢኮኖሚ ረገድ ጆርዳን ከእስራኤል ጋር የንግድና የኤነርጂ ዩነት አላት። ይህም ኤሌክትሪክ ማስመጣትና የጋራ የኢንዱስትሪ ፕሮጀክቶችንም ያካትታል። በእስራኤል የሚደገፈው በህክማት አልሂጅራ የሚመሩት የሱሪያ ድሩዝ ሚሊሻ ኃይሎች ትናንት የእስራኤልን ባንዲራ በስዋይዳ ጎዳናዎች ላይ ይዘው ሲንቀሳቀሱ ታይቷል። ቡድኑ ከሱሪያ መንግስት ጋር በቅርቡ ግጭት ውስጥ መግባቱም ይታወሳል። ሕገወጥ ትዕዛዞችን ችላ ብለው ለህገ መንግስቱ ታማኝ እንዲሆኑ ለአሜሪካ የጦር ኃይል አባላት ጥሪ ያቀረቡ የዲሞክራት ፓርቲ የኮንግረስ አባላትን ለመጠየቅ ኤፍቢአይ እና የፍትህ ሚኒስትር ቀጠሩ እየያዙ መሆኑ ተገለጸ። የእርምጃ ፕሬዚዳንት ዶናልድ ትራምፕ በሀገር ክደት በከሷቸው በተመረጡ ባለሥልጣናት ላይ የሚደርሰውን ጫና እንዳባባሰው ተነግሯል። ባለፈው ሳምንት በቪዲዮ መግለጫው ከተሳተፉት ስድስት የህግ አውጮች አንዱ የሆነችው የቀድሞ የሲአይኤ ተንታኝ ሴናተር ኤሊሳ ስሎትኪን ከኤፍቢአይ የጸረ ሽብር ክፍል ማክሰኞ ምሽት ማስታወሻ እንደደረሳቸው ተናግራለች። የፕሬዚዳንቱ ምላሽ እና ኤፍቢአይ በእኛ ላይ መጠቀሙ ቪዲዮ የሰራንበትን ምክንያት በትክክል ያሳያል፣ ስትልም ገልጻለች። ይህ ክስተት የመጣው የመከላከያ ሚኒስትሩ ፔቴግስ ሴናተር ማርክ ክሊን በአመጽ ድርጊት ለወታደሪ ፍርድ ቤት ለመጥራት ማቀዳቸውን ይፋ ካደረጉም በኋላ ነው። ዲሞክራት የኮንግረስ አባላትና የቀድሞ ወታደሮች ማህበራት ምርመራዎቹን ተቋሙን ጸጥ ለማሰኘት የታለመ የፖለቲካ ትርኢት ሲሉ አውግዘዋል። ቪዲዮውን ያሰራጩ ስድስቱም አባላት ወታደራዊነት ስላዳራ ያላቸው ሲሆኑ ለህገ መንግስቱ የሚመጣውን ስጋት ከሀገር ውስጥ ነው ሲሉ የትራምፕ አስተዳደር በዲሞክራት በሚመሩ ከተሞች ወታደሮችን ማሰማራቱና በካሪቢያን ባህር በአደንዛዥ እጽ አዘዋዋሪዎች ላይ ህገወጥ የሚሳይል ጥቃት መፈጸሙንም ተቃውሟል። ፕሬዚዳንት ትራምፕ በበኩላቸው የኮንግረስ አባላቱ በአስቸኳይ መታሰር አለባቸው ብለው ምሳሌ መሆን አለባቸው ማለት በማህበራዊ ሚዲያቸው ላይ አጋርቷል። የመከላከያ ሚኒስትሩ ሄግስት በበኩላቸው የህግ አውጪዎቹን አመፀኞች ስድስት ሲሉ የጠሯቸውም ሲሆን ቪዲዮ በወታደሩ የትእዛዝ ሰንሰለት ላይ ጥርጣሬ የሚፈጥር የፖለቲካ ዘመቻ ነው ብለዋል። ሴናተር ማርክ ኬሊ በበኩላቸው እኔ የተናገርኩት ቀላልና አወዛጋቢ ያልሆነ ነገር ነው፣ የጦር ኃይሉ ህጉን መከተል አለበት የሚል ነው ለዚህ ምላሽ ዶናልድ ትራምፕ በስቅለት ልገደል ይገባል ብሏል። ይህ ስለ እሱ እንጂ ስለኔ ብዙ አይናገርም ሲሉ ምላሽንም ሰጥቷል። አብሮት የሚጠብቀውን ጓደኛውን ምግደል ከሚሰራበት ባንክ ከ2 ሚሊዮን በላይ ብር የዘረፈው ወንጀለኛ በእድሜ ልክ ጽኑ ስርዓት ተቀጣ። የወንጀል ድርጊቱም የተፈጸመው ግንቦት 6 ቀን 2015 ዓ.ም በልደታ ክፍለ ከተማ ወረዳ 9 ልዩ ቦታው ልደታ ኮንዶሚኒየም አቢሲኒያ ባንክ ባልቻ ቅርንጫፍ ውስጥ ነው። ወንጀል ፈጻሚው ጌታው ሙላቱ አብሮት የሚሰራውን ጓደኛውን ሟች ዘገየ ቸሩን በተኛበት ጭንቅላቱና የተለያዩ የሰውነት ክፍሉን በፌሮ ብረት በመምታት በመግደል የባንኩን የብር ካዝና በብረት ፈልቅቆ 2 ሚሊዮን 460 ሺህ ብር ዘርፎ ይሰወራል። የአዲስ አበባ ፖሊስ ጠቅላይ መምሪያ የምርመራና ክትትል አባላትን አመራሩ ወንጀሉ ከተፈጸመበት ዕለት ጀምሮ በርካታ ፖሊሳዊ ቴክኒኮችን በመጠቀም ባሰባሰበው መረጃ ወንጀል ፈጻሚ በቁጥር ስር በመዋል በተደረገበት ምርመራ ግለሰቡ ሁለት ተመሳሳይ ወንጀሎችን መፈጸሙና አማረ ደሳለኝ በሚል ሐሰተኛ ስምና በሐሰተኛ የትምህርት ማስረጃ የጥበቃ አገልግሎት በሚሰጥ ተቋም በጥበቃ ሰራተኝነት መቀጠሩን አረጋግጧል። ግለሰቡ በስራ ባልደረባው ላይ የግድያ ወንጀል ፈጽሞ ለመሰወር ቢሞክርም በቁጥጥር ስር ከዋለም በኋላ ወንጀሉን እንዴት እንደፈጸመው መርቶ አሳይቷል። ጉዳዩን ሲመለከት የቆየው የፌዴራሉ ከፍተኛ ፍርድ ቤት ከባድ ውንብድና ሁለተኛ ወንጀል ችሎት ተከሳሽ ጌታውን ሙላቱ ጥፋተኛ መሆኑን ማረጋገጡ በእድሜ ልክ ጽኑ ስርዓት እንዲቀጣ ወስኖበታል። የጥበቃ አገልግሎት የሚሰጡ ተቋማት የሚቀጥሯቸውን ሰራተኞች ማንነት፣ የተያዦቻቸውን ህጋዊነት፣ የሚያቀርቡትን ሰነድ ትክክለኛነት የማረጋገጥ ግዴታ እንዳለባቸውና ይህን ግዴታቸው ካልተወጡ ለሚያጋጥመው ማንኛውም አይነት ችግር ፈቃዳቸው መሰረዝን ጨምሮ በህግ እንደሚጠየቁም ፖሊስ አሳስቧል። ዘገባው የአዲስ አበባ ፖሊስ ነው። በሶማሊያ ክልል የሞያሌ ከተማ 02 ቀበሌ ጸጥታና አስተዳደር ጽሕፈት ቤት ኃላፊ የሆኑት አብዱ ዋሪዮ ድንበር ተሻግረው ወደ ኢትዮጵያ የገቡ የኬንያ ፖሊሶች ተኮሱት በተባለ ጥይት ሕይወታቸው አልፏል። ኃላፊው የተገደሉት ባለፈው ሳምንት ሐሙስ ህዳር 11 ልዩ ስሙ ቦሌ በተባለ ስፍራ ላይ መሆኑን ከምንጮች መስማቱን ጠቅሶ ዛሬ ዘግበው ቢቢሲ አፋን ኦሮሞ ነው። የኬንያ ፖሊሶች ድንበር ተሻግረው አንድ ኢትዮጵያዊ ዜጋ ለመያዝ ያደረጉትን ሙከራ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 ለማምከን ያለመ እንደሆነ ተገልጿል። የሊባኖስ ሙስሊም ወንድማማቾች ወታደራዊ ክንፍ የሊባኖስ አሸባሪ ቡድኖች እስራኤል ላይ ጥቃት እንዲፈጽሙ ድጋፍ አድርጓል ያሉት ፕሬዝዳንቱ የግብፅ ሙስሊም ወንድማማቾች አንድ ከፍተኛ አመራር ደግሞ የፊልስጤም ሐማስ እስራኤል ላይ ጥቃት በፈጸመበት ዕለት መካከለኛው ምስራቅ በሚገኙ የአሜሪካ አጋሮች ላይ ጥቃቶች እንዲፈጽሙ ጥሪ አድርጓል ማለት ከሷል። በአፍሪካ ቀንድ አገራት ኬንያ ሙስሊም ወንድማማቾችን በቅርቡ በአሸባሪነት መፈረጇም ይታወሳል። የተከበራችሁ የዩቱብ ቻናል በፊት በትሩዝ ኢትዮጵያ ቻናላችን የምታውቁም ቢሆንም አሁን ግን ባልታወቀ ምክንያት በብዙ ሺ ተከታይ የነበረው ቻናላችን በመዘጋቱ ያዘንን ቢሆንም ግን በአዲስ መንፈስ በሌላ ቻናል ተመልሰናል። ሁላችሁም ይህንን ቻናል ሰብስክራይብ በማድረግ እንድትቀላቀሉኝ ሀሳብና አስተያየታችሁን ኮሜንት በማድረግ ድጋፋችሁ አይለይን ስል ከምስጋና ጋር በአክብሮት እየጠየቁኝ፣ ለሰዓቱ ያስኩላችሁ ሰበር መረጃዎች እነዚህን ይመስሉ ነበረ። ከሰዓታት በኋላ በሌሎች በአዳዲስ መረጃ እስከምንገናኝ በያለንበት የዓለም ዳርቻ ቸርንቆይ